ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊ የኢትዮጵያ የተሰኘው ፕሮግራማችን ነው። የአቪዬሽን ኢንዱስትሪው በስራ ሰዓት ገደቦች ያልተገደበ ከመሆኑም ባሻገር በዘርፉ ላይ ያሉ ባለሙያዎች የስራ ቀናቸው እረፍትንም ሆነ በዓላትን በስራ የሚያሳልፉበት አጋጣሚ ብዙ ነው። የዛሬ እንግዶቻችን ደግሞ በስራ ሰዓት ገደብ ብቻ ሳይሆን ከምድር ከፍ ብለው በዓልን በሰማይ ያሳልፋሉ። ለመሆኑ በዓልን ከቤተሰብ ርቆ በበረራ ማሳለፍ ምን አይነት ስሜት አለው? በኢትዮጵያ አየር መንገድ የቦይንግ 787 እንዲሁም 777 ዋና አብራሪ የሆኑት ካፒቴን ትዕግስት፣ የበረራ መስተንግዶ ባለሙያ የሆኑት ወይዘሮ ሚዛን ርገጤ፣ እንዲሁም የአውሮፕላን ጥገና ባለሙያ የሆኑት ወይዘሮ መሐሌ ጸድቁ ያጫውቱናል። አብራችሁን ቆዩ። በመጀመሪያ ውድ ጊዜያችሁን ሰጣችሁን ስለመጣችሁ በተመልካቾች ስም እጅግ አድርጌ ያመሰግናለሁ። ከወይዘሮ ትግስት ልጀምርና ሴቶችና በዓል ልዩ ትስስር አላቸው። ቤታችን ያለ ሴቶች አይደምቅም። በሌላ በኩል ደግሞ እርስዎ የ787 እንዲሁም 777 ዋና አብራሪ ኖት። ይሄ ኃላፊነት ደግሞ አለ። ሁለቱን ነገሮች እንዴት ነው የሚያስታርቋቸው? መጀመሪያ እንኳን አብሮ አደረሰን። ለዚህ ፕሮግራም ስለጠራችሁ ያመሰግናለሁ። ያው እንዳልከው ነው። በዓልንና ስራችንን አብሮ ማስኬድ ትንሽ ይከብዳል። ጀኔራል የአቪዬሽን ሙያ ማለት ነው። ከዛ በተጨማሪ ደግሞ የኔ ስራ ድርሻ ትንሽ ከፍ ያለ ትኩረትን ስለሚጠይቅ ቅድሚያ የሚሰጠው ለስራዬ ነው። ሆኖም ግን በቤት ውስጥ የበዓልን ድባብ ለመፍጠር እንደምታየው ድፎውን፣ ቡናውን፣ ፈንድሻውን ሞቅ ሎቅ ለማድረግ ጽቄጤማውን ጎዝጉዞ ለማድረግ ደግሞ የቤተሰቦቼ እገዛም ያስፈልገኛል ቤተሰቦቼም የስራዬን ሁኔታ ስለሚረዱ ሁል ጊዜ ይተባበሩኛል፣ ያግዙኛል። እኔም የተቻለኝም በማድረግ ቤት ውስጥ ባለው ሰዓት ያንን ድባብ ለመፍጠር እሞክራለሁ። አጋጣሚ ሆኖ ደግሞ ስራ ላይ ከተገኘው ረዥም አመት ኢትዮጵያ አየር መንገድ ሰርቻለሁ ና ያው ከነ ሚዛን ጋር የስራ ባልደረቦቼ ጋር ሆነን ጥሩ ጊዜ እናሳልፋለን። እንደ ቤተሰብ በዓሉን አብረን አገራችንን ቤተሰቦቻችን እያሰብን እናሳልፋለን። ጥሩ ወደ ወይዘሮ ሚዛንስ አዲስ ዓመት ልዩ ድባብ ያለው ነው። እንደው ባህላችንን ለማስተዋወቅ አውሮፕላን ውስጥ ምን የተለየ ነገር ታደርጋላችሁ? በመጀመሪያ እንኳን ሁላችንም ለዚህም አዲስ ዓመት እንኳን በሰላም አብሮ አደረሰን እድሉን ስላገኘው በጣም አመሰግናለሁ። እንዳልከው ነው፣ አዲስ ዓመት የሀገራችንን ባህል የበዓልን ድባብ ለማሳየት ጥሩ አጋጣሚ ነው ና አየር መንገዳችንም ይህንን አጋጣሚ በመጠቀም የተለያዩ በረራዎች ላይ በዓሉንም የሀገራችንንም ባህል ለዓለም አጉልቶ ለማስተዋወቅ የሚረዱ የተለያዩ ለምሳሌ ምግቦችን በማቅረብ ድፎ ዳቦ፣ አነባበሮ፣ ፈንዲሻ የመሳሰሉትን በማቅረብ የበዓሉን ድባብ መንገደኞችም ተካፍለው እንዲውሉ የተቻለውን ያደርጋል። ከዛ በተጨማሪ ደግሞ የተለያዩ የአውሮፕላኑ የውስጥ ቦታዎች ላይ ቁሳቁሶችን በመጠቀም ጌጣጌጦችን በማድረግ የበዓሉ ስሜት እንዲፈጠር ያደርጋል። እኛም ደግሞ በበኩላችን የበረራ አስተናጋጆች፣ የበረራ ሰራተኞች አንድ ላይ በመሆን ሰዓት በሚፈቅድባቸው ረጃጅም የሆኑ በረራዎች ላይ አበባዮች በመስፈን መንገደኞቻችንን አዝናንተን እኛም ተሸልመን የበዓሉን ስሜት እንዲካፈሉን በማድረግ የቻል ነው እናደርጋለን። ጥሩ ወይዘሮ መሀሌት እርስዎ የተሰማሩበት የሙያ ዘርፍ አብዛኞቹ ወንዶች የተሰማሩበት የሙያ ዘርፍ ነው። አብዛኛውን ጊዜ ደግሞ ከፓይለቶቻችን ጋር በበረራ ያሳልፋሉ። እንደው በዓልን ከስራ ሰዓት ጋር በሚገጥም ሰዓት የተለየ የሚደረግ ነገር አለ ስለ እድሉ አመሰግናለሁ እንኳን አደረሰ መስራት ባለብኝ ሰዓት እሰራለሁ ስራዬን ፈልጌው ወድጄው ደስ ብሎኝ በተጠራውበት ሰዓት ተገኝቼ እሰራለው። ሌላ የተለየ ነገር የለም ከወንድ የተለየም ጫና አይደርስብኝም የተለየም ድጋፍ አይደረግልኝም እኩል ነው እንግዲህ በዓልና ገጠመኞች የተሳሰሩ ናቸው እስኪ ለተመልካቾቻችን የበዓል ገጠመኞቻችን እስኪ ያጋሩ። የኔ እንኳን አዲስ ዓመት ላይ ነው የዛሬ ሶስት ዓመት አካባቢ ሆነዋል። ስራ መጥቶ ትሄጃለሽ ተባልኩኝ ከበዓሉ ማግስት እና እኔ የበዓሉ ማግስት ነው ስራዬ ብዬ ቢሾፍቱ ከቤተሰቦች ጋር በዓል ለማክበር ወደዛ ሄደን በቃ ችቦ ተበርቶ ምናምን ለበዓል ዝግጅት እያደረግን እያለ ልክ ለሊት ሰባት ሰዓት አካባቢ ላይ ተደወለ። ነገ ጠዋት በረራ ስላለሽ ትሄጃለሽ ሪፖርት አድርጌ የተባልኩ ወደ ስራ። ከዛ በጠዋት ተነስተን በረን፣ ዩኒፎርምም ስላልነበረኝ ስላልያዝኩ፣ ቤት ሄጄ ዩኒፎርሜን ለብሼ እንደምንም ብዬ ሪፖርት አረግኩ። እዛ ደግሞ አውሮፕላን ውስጥ ከኮሌጎቼ ጋር አበባዮሽ ብለን በዓሉን ለማሳለፍ ችለናል። በሚቀጥለው ቀን መጥቼ ያው ስመለስ ከቤተሰቦቼ ጋር ደግሞ አብረን አሳልፈናል። ይሄ ነው የተለየ ገጠመኝ። እኔ ጋ ደግሞ ያለኝ ገጠመኝ አዲስ ሆኜ አየር መንገድ ገና አንድ ሁለት ዓመት ነገር እንደሰራሁ ነው። እንዲሁ አዲስ ዓመት ነበርና ያው ከቤተሰብ መለየቷ አለ። ብዙ ከዛ በፊት ያሉ በዓሎች ላይ ከቤተሰብ ተለይቼ አሳልፌ አላውቅም ነበርና በዚህኛው መለየቱ አለ፣ አዲስነቱም አለ። ከዛ ጣሊያን ሀገር ነበርኩኝ እና ከስራ ባልደረቦቼ ጋር አየር መንገድ በተጨማሪ የሚያደርገው ለሰራተኞቹ ምን ጥሩ ነገር አለ። በያለንበት ሀገር ሁሉንም ስታፍ ሰብስቦ በበዓል ጊዜዎች ትልቅ ግብዣ ተደርጎ ሁላችንም ተጠርተን በጣም ቆንጆ ጊዜ እናሳልፋለን እና እኛም እዛ ጣሊያን ሀገር በነበርንበት በጣም ትልቅ ምሳ ግብዣ ተደርጎልን ሆቴል ውስጥ በጣም በቃ ተደንቄ ነበረ። የለመድኩት ያየሁት ነገር ስላልሆነ ና እንደዚሁ አዲስ ዓመት ስለነበረ አበባዮሽ ዘፍነን ከኮሌጎቻችንም የውጭ ዜጎች እንደ ተአምር ነበር የሚያዩንና ተሸልመን በጣም ቆንጆ ጊዜ ያሳለፍንበት ሁሌም አዲስ ዓመት ሲመጣ ማረሳው አጋጣሚ ነው። አመሰግናለሁ። ካፕቴን ትግስት፣ እርሶስ ምን ገጠመኝ አለዎት? እኔ የበዓል የዛሬ ሁለት ዓመት አካባቢ ይሆናል ወደ ውጭ ሀገር ካርጎ ፍላይት ሄጄ ነበረ ና በዓልን እዚህ እንደማልኖር ነው ማውቀው ቤተሰቦችን በዓልን እዚህ እንደማልኖር ነው የሚያውቁት፣ ሶ ራሳቸው በዓልን ሊያከብሩ ወስነዋል። እኔም እንደዛው ተቀብየው ውጭ ለማክበር ወስኜ ነበረ። እንደ አጋጣሚ ሆኖ የካርጎ ፍላይቱ ተሰረዘና ወደ አዲስ አበባ የበዓል ቀን ጠዋት እንደምደርስ ተነገረኝ። የነበረኝ ደስታ ማመን የሚያቅት ነው። እንግዲህ መገመት ትችላለ። ሶ ለልጆች ያልነገርኩም ዝም ብዬ ቤት መጣው ለበዓል ኬክን፣ አበባን ምናምን ይዤ ቤት ክላክስ አርጌ ስገባ በጣም ደስ የሚል ስሜት ነበር። ይሄ ለየት ያለ አጋጣሚ ነው። በመጨረሻም የእንኳን አደረሳችሁ መልእክት ካላችሁ እንድታስተላልፉ እድሉን ልስጥ። ወደ ወይዘሮ ማህሌት ልሂድ። ማስተላለፍ መፈልገው ነገር መላው ለኢትዮጵያ ሕዝብ እንኳን አደረሳችሁ ለማለት እወዳለሁ። ቀጥሎም ለቤተሰቦቼ፣ ለጓደኞቼ፣ ለስራ ባልደረቦቼ ለኢቲ ፋሚሊ መጪው ዘመን የደስታ የሐሴት የፍቅር የሰላም የብልጽግና እንዲሆንልን መልካም ምኞቴ ነው። ለመላው የኢትዮጵያ ህዝቦች በሀገር ውስጥም ላሉ የተለያዩ የዓለም አህጉራት ደሞ ላሉ ኢትዮጵያን በሙሉ መልካም አዲስ ዓመት እንኳን አደረሳችሁ። መጪው ዘመን የሰላም የደስታ የፍቅር ሁላችንም ወደ ትልቅ ደረጃ የምንሻገርበት ጊዜ እንዲሆን አየር መንገዳችንም ደግሞ ጥሩ የስራ ዘመን እንዲሆንለት ለኢቲ ፋሚሊ በአጠቃላይ ለቤተሰቦቼ በሙሉ መልካም አዲስ ዓመት እንኳን አደረሰን። መልካም ጊዜ ይሁንላችሁ ለማለት ወዳለሁ። እኔም እንኳን አደረሳችሁ ማለት እወዳለሁ ለመላው ኢትዮጵያ ሕዝብ ያለፈውን ዓመት በሰላም በፍቅር በደስታ አልፈን ወደዚኛው ዓመት ለመሸጋገር ስላበቃን እግዚአብሔርን አመሰግናለሁ። መጪውን 2018 ዓመት ደግሞ በሰላም የተሞላ በመተሳሰብ በመተጋገዝ እንዲሁም በብልጽግና የተሞላ እንዲያደርግልን እመኛለሁ። አመሰግናለሁ። ከማጠቃለላችን በፊት ቅድም ወይዘሮ ሚዛን አበባዮሽን አውሮፕላን ላይ እንጨፍራለን ብለው ነበረ። እስኪ ለተመልካቾቻችን ያጋሩልን። አበባ የሆሽ አበባ የሆሽ ባልንጀሮቼ ግቡ በተራ እንጨት ለቅሜ ቤት እስክ ሰራ እንኳን ቤትና የለኝም አጥር እደጃ ድራለሁ ኮኮብ ስቆጥር ኮኮብ ቆጥሪ። እንግዶቻችን ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንደተለመደው አስተያየት ጥቆማችኋችሁን በኢሜይል አድራሻችን ኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጽ ወይም በስልክ ቁጥሮቻችን 0115174913 ወይም 0115178165 ላይ ይደውሉልን። ሳምንት በሌላ ርዕስ እስከምንገናኝ መልካም ጊዜ። አብሬያችሁ የቆየሁት ቶማስ ገብረ ጨርቆስ፣ መልካም በዓል።